በስም ወወልድ መንፈስ ቅዱስ አህዱ አምላክ አሜን። ተወለዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ ብዙ ጸጋ ብዙ በጎነትና ምረት የተደረገልን የተደረገላችሁ እግዚአብሔር ልጆች የምረት የሰላም ልጆች ጌታችን አምላካችን ንጉሳችን ከሰማያት ወርዶ ከእናታችን ከመቤታችን ተወልዶ እዳ ለመስቀል ለመክፈል መስቀል ላይ በተሰቀለ ጊዜ እዳ የተከፈለለት ሄዳ ህዝብ ያደረገን ያደርጋችሁ፣ ብሩካን እግዚአብሔር ልጆች ወራሾች ሁላችሁ እንደምንቆያችሁ፣ ሁሉን የሚችል አምላክ ንጉስ ኢየሱስ ክርስቶስ ከሰማያዊ አባቱ ከአብና ሕያው ከሚሆን ከመንፈስ ቅዱስ ጋር ስሙ ለዘላለም የተወደደ የተመሰገነ ይሁን። የእግዚአብሔር ልጆች ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ ምዕራፍ 14 የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴም የሚወደዋል፣ ወደ እርሱ እንመጣለን፣ በእርሱም ዘንድ መኖሪያ እናደርጋለን። የማይወደኝ ቃሌን አይጠብቅም። የምትሰሙት ቃል የላከኝ የአብ እንጂ የእኔ አይደለም ብሎ በቁጥር 23 ላይ የተጻፈውን ጌታ ያስተማረውን ጥብቅ ከፍ ያለ የወንጌል ክፍል ነው የምንመለከተው። እንግዲህ ጌታችን ኢየሱስ ክርስቶስ የፍቅር ምሳሌ፣ ፍቅር መምህር፣ ፍቅር ስጋ ለብሶ የተገለጠ መሆኑን ያየንበት እግዚአብሔር ፍቅር ነው የሚል አዋጅ የታወጀበት ዓመተ ምሕረትን ያመጣልን፣ ምሕረት ይሰጠን እግዚአብሔር ልጁ እና ቃሉ ነው። እንግዲህ ጌታ ኢየሱስ ክርስቶስ እኛን መስሎ በስጋ በተገለጠ ጊዜ ሰዎች እንደመጣበት ፍቅር ናትት እና አልተቀበሉት እና ሁለት ሰዎች አልተቀበሉት። አንደኞቹ ፍጹም አልተወለደም አልመጣም፣ ውሸት ነው ሀሰት ነው ብለው ይካዱት ናቸው። ሁለተኛዎቹ መጥቷል፣ ተወልዷል፣ ሞቷል ብለው የሚሉ ግን በቀዝቃዛ ልብ የሚያመልኩት ናቸው። ጌታ ኢየሱስ ክርስቶስ ሃይማኖትን፣ ክርስትናን ሲመሰረት፣ እረኝነትን ሲመሰረት በፍቅር ላይ ነው የሚመሰረት። ሲሞን ጴጥሮስን ተወደኛለህ፣ ተወደኛለህ፣ ተወደኛለህ ካለው በኋላ ነው አይደል፣ ግልገሎቼን፣ በጎቼን፣ ጠቦቶቼን ጠብቅ ያለው። እንግዲህ ጠቦቶች፣ ግልገሎች፣ በጎች በፍቅር ነው የሚጠበቁት። ጌታ ራሱ ወድጃችኋለሁ ብሎናል። እኔ እንደወደድኳችሁ ተዋደዱ፣ እኔ እንዳፈቀርኳችሁ ተፋቀሩ ብሎ በግልጽ እንደወደደ ነግሮናል። ስለዚህ የክርስትና ሃይማኖት መሰረታዊ የውስጡ ዋና ማዕከሉ ሴሉ ፍቅር ነው። እግዚአብሔርን ቃል ፈጽመውም ተቀድሶም ለመኖር መሰረቱ ፍቅር ነው። አንዳንድ ሰው ጥብቅ የሆነ ህግ በማስተማር በማስፈራራት እግዚአብሔርን ህግ ሰዎች እንዲፈጽሙ ያደርጋል፣ ይሞክራል። የሚደነግጡና የሚፈሩ ሰዎች ጥሩ ሲሆኑና አምነውበት ተረጋግተው ወደው ወዳጆች ሆኑ ጥሩ የሚሆኑ ሰዎች በጣም ይለያሉ፣ አይደል? አሁን ለምሳሌ እናንተ ጓደኞች ናቸው በልና፣ በጣም የሚወዷችሁ እና የሚጠነቀቁላችሁ ሰዎች እናንተ እንዳይከፋችሁ ብለው በጣም የሚጠነቀቁ ጨዋ ሰዎች አሉ። እናንተ የሚያከብሩ አሉ። ደግሞ ስለሚፈሯችሁ ብቻ ሳይሆኑ ተገደው ይጎዱናል፣ የሆነ ነገር ይከለክሉናል ብለው ጥሩ ሰዎች የሚሆኑ ደግሞ ሰዎች አሉ። ሰዎች አስመሳዮች ናቸው። በእግዚአብሔር ፊት አስመሳይ ክርስቲያኖች እና እውነተኛ ክርስቲያኖች አሉ ማለት ነው። ኃይለኞች የሰበኳቸው በጣም እግዚአብሔርን ኃይለኛ አድርገው የተረዱ ሰዎች እግዚአብሔርን ከመውደድ ይልቅ በቃ አንድ ነገር ያሳጣኝ ይሆናል የሚል ፍርሃት ብቻ አስገብሯቸው ጥሩ ሰው ለመሆን የሚሞክሩ እግዚአብሔርን ቃል በተግባር ለመተርጎ የሚሞክሩ በተጨነቀ ሁኔታ የሚኖሩ ሰዎች አሉ። ጌታችን ግን የሚወደ የሚኖር ቃል ይጠብቃል ነው ትክክለኛ ቃሉን መጠበቅ የወንጌሉን ሀሳብ የፍቅርን ትምህርት ለመተርጎ መሰረታዊ ነገር ጌታችንን መውደድ ነው። ጌታችንን ክርስቶስን መውደድ መሰረታዊ ነገር ነው። ይወላችሁ ጌታችንን ክርስቶስን መውደድ ጌታችንን ለመምሰል መሰረታዊ ነገር ነው። እግዚአብሔር ዓላማ ዓለም ሳይፈጠር አስቀድሞ የልጁ መልክ እንድንመስል ነው። ሌላኛ ምንም መልክ የለም። ሌላ ምንም ፕላን የለውም። እግዚአብሔር በኛ ልጁ እንድንመስል ነው። ስለዚህ ብሉፕሪንታችን ወይም የምንሰራበት መልክ እሱ ከሆነ ጌታን ግድ መውደድ አለብን። ዛ ካልወደድ ነውና ትኩረት ካልሰጠ ነው ምን መስለው ራሳችንን ነው ማለት ነው። እግዚአብሔር ደው በዘላለም ዓላማው ልጁን እንድንመስል ነው የወደደው። ሁለተኛ እንደ ቃሉ በመኖር የተባረከ ኑሮ እንድንኖር የምንሆነው ጌታችንን ስንወደው። በጣም አስገራሚውን ነገር ነው ወንጌል። የምንወደው ጌታን ስንወድ ነው። ጌታን ካልወደድ ነው ይህ ወንጌል ከሰማና ካነበብን አመታትን አመታት ያልፉናል። እንዴ! እሺ ተመልከቱ ሰዎች ብዙ ቴክስት ይልኩላቸዋል። በተለያየ ጉዳይ ገንዘብ ብድር የሚጠይቁ አሉ፣ የሚወቅሱን አሉ፣ ዝም ብሎ ሰላም የሚሉን አሉ። በዓል ሲደርስ ኮፕ ፔስት አድርገው የመልካም ምኞት መግለጫ የሚልኩልን ብዙ ሰዎች ሊኖሩ ይችላሉ። ግን የሚያፈቅሩን ሰዎች የሚልኩልን ቴክስት ግን በተለየ ሁኔታ ነው የምናየው። የሚያፈቅሩንን ሰዎች በተደጋጋሚ ነው የምናየው፣ ልባችን በጣም ደስ ይለዋል። በዛ ጌታን ስንወድ ነው ወንጌል ምን ከፍተው ክርስቶስን ስንወድ ነው ቃሉ የምናነበው። አለዚያ በፍጹም በፍጹም በፍጹም የሌላ የቄስ ወይም የሰባኪ ያልገነው ነው የምንረሰው ነገር ግን የጌታዬ ቃል እስኪ ልስማው እስኪ ልኑረው፣ ካልሰማሁት አልኖረውም። ልስማው ልኑረው፣ ልማረው የምንለው ስንወደው ነው። እና የሚወደ የሚኖረ ቃል ሊፈጽማ እንዲ ያለው ጌታ። ለዚህ ነው ሰው ክርስቶስን ደግሞ ለመውደድ ስለ ክርስቶስ በደንብ ማወቅ አለበት፣ መስማት አለ ሳንታወቅ አንወደድማ። የፍቅር ግንኙነት እራሱ በመታወቅ ላይ ይጀመረው፣ በመታወቅ በመለማመድ ነው ፍቅር የሚባሉ ነገር የሚያድገው። ከክርስቶስ ጋር መኖር እንደዚሁ ነው። ደጋግሞ በመስማት የእግዚአብሔርን ቃል ታምራቱን በመስማት ፍቅሩን፣ በጎነቱን እንዴት አይነት ውብን መልክ እንደነበረው ምን አይነት ደግነት እንደነበረው በወንጌል ሀሳብ ውስጥ መረዳት ስንችል ጌታችንን መውደድ እንጀምራለን። ጌታችንን ስንወደው ደግሞ ቃሉ ይነካናል። ለምን እንላለን? ለምንድነው በድሮ ባንነት ብዘል የምቀጥለው በቃ ይሄ ቃል ልቤን ነካኝ ሰራኝ እንላለን። መሐሌ ላይ እንደተጻፈው የወዳችን ቃል ከተራራው ሲወረወር ይሰማናል፣ ልባችንን ሲነካው መዶሻው ሲመታን ይሰማናል። ስንወደው እንግዲህ እንደ እግዚአብሔር ቃል ለመኖር ፍላጎት የሚያደርብን በተለይ ወንጌል ላይ እንደተጻፈው ጌታ እንዳስተማረው እንደ ወንጌሉ ቃል። መኖር ስንፈልግ ምንፈልገው ስንወደው ነው። ክርስቶስ የክርስቶስ ፍቅር ይብዛላችሁ። የጌታችን የኢየሱስ ፍቅር ይብዛልን። ከዛ ደግሞ ሁለተኛው ነገር ምው ቃሉን መስማት ስንጀምርና እንደ እግዚአብሔር ቃል ለመኖር በህይወታችን ስንወስን አብ ደግሞ ጭምር ይወደናል ማለት ነው። አብ ደግሞ ቢበኛ ይደሰታል። አባቴም ይወደዋል። እግዚአብሔር አብ እናደሰታለን በልጁ መልክ እግዚአብሔር ባቀደው የዘላለም አቀድ ማለት ነው የልጁን መልክ እንድንመስል ወስኗል፣ አይደለም የሚለው ልጁን ስንወደው ቃሉን ስንወድ ወንጌሉን ስንወድ መዝሙሩን ስንወድ ደስ ይለዋል እግዚአብሔር አበኛ። ይሄ ብቻ አይደለም፣ አንድ ላይ ይመጣሉ ነው የሚለው ወደ እርሱም እንመጣለን። ወደ ቤታችን ይመጣል፣ ወደ ኑሯችን ይመጣል፣ ወደ ክችናችን፣ ወደ መኝታ ቤታችን፣ ወደ ሳሎናችን፣ ወደ ልጆቻችን መኝታ ቤት ይገባል ማለት አብና ወልድ ይገባል ዛ ቤት ክርስቶስን በሚወድ ሰው ቤት አብና ወልድ መንፈስ ቅዱስ ይኖራል። ከእሱ ጋር ለመኖር ይመጣል። በእርግጥም የእግዚአብሔር ስም በዛ ቤት ይጠራል። የአብርሃም አምላክ ተብሎ እንደተጠራ ማለት ነው። የእኛ አምላክ ይታወቃል። በጎረቤቶቻችን ዘንድ፣ በዘመዶቻችን ዘንድ፣ በአስተማሪዎቻችን ዘንድ እንታወቃለን። በአሕዛብ ዘንድ ሳይቀር እንታወቃለን። ክርስቶስ ሲሳልብን እግዚአብሔር ከኛ ጋር ሲሆን፣ ቅዱስ ሥላሴ ከኛ ጋር ሲሆን እናስታውቃለን። ምክንያቱም ከኛ ጋር ይኖራል። ቤታችን፣ ኑሯችን ውስጥ ጠረኑ ይሸጣል። መገኘቱ ቤቱን ይሞላዋል። አንለምንም፣ እናበድራለን እንጂ አንበደርም። ሰዎች ከእኛ እንጀራ ይጠግባሉ። በፍቅራችን እንታወቃለን። ለሰው ጤነኛ ነን። እግዚአብሔር ሲኖር ቤት ውስጥ የሰው ልጅ ይቀየራል። ተፍ ተፍ ተፍ የምትለው እኮ ማርታ የጌታ እንግዶች ለማስተናገድ ለመብላት እኮ ነው። ኢየሱስ ቤቷ ስለገባ ማርታ ለዛ ሁሉ መጋቢ ለመሆን ተጨናነቀች። ደግነት፣ ፍቅር፣ መጋቢነት በውስጧ ሞላ። የጴጥሮስ አማት ንዳርታማ ጌታ ገብቶ ቤቷ ከፈወሷት በኋላ አገለገለችው። ይህን የማገልገል መንፈስ መጣልን። ቤታችን ሲገባ እንቀየራል። መንፈሳችን ይቀየራል። አገልጋዮች እንሆናለን። አስተናጋጆች እንሆናለን። ባል አክባሪ ሚስት፣ ወላጅ አፍቃሪ ልጆችን፣ ሰሚ አዳማጭ፣ ቤተሰብን አክባሪ፣ ጎረቤትን አክባሪ፣ ክርስቲያኖች የንስሐ አባቶቻቸውን አክባሪ አዳማጭ ያደርገናል። ምክንያቱም አብ ሲመጣ ወልድ፣ መንፈስ ቅዱስ ሲመጣ ቤት ውስጥ ብርሃን ይገባል። ብርሃን ካለ ጨለማ የለም። ቅዱሳን መላእክት ቤቱን ይሞሉታል። የእግዚአብሔር ሕያው መንፈስ የሚሰራው መንፈስ ቤቱን ይሞላዋል። ስለዚህ መንፈሳዊ ሰዎች በዛ ቤት ውስጥ ይፈጠራሉ። ማለት የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱም እንመጣለን፣ በእርሱም ዘንድ መኖሪያ እናደርጋለን። አብረን እንኖራለን። እግዚአብሔር አብረውን ይኖራል። ጠዋትም ማታም፣ በችግርም በደስታም በሀዘንም በሰርግም ቃል አብረውን ይሆናል። መገኘቱ እስኪሰማን ድረስ እስኪባርከን ድረስ እስኪለውጠን ድረስ። የዚህ ግን መሰረቱ ክርስቶስን መውደድ፣ ኢየሱስ ክርስቶስን መውደድ በጣም በጣም ትልቅ በረከት አለው። እውነት ለመናገር ጻድቃንንም ቅዱሳንን የምንወዳቸው ክርስቶስ እንወደድ ነው። አለዚያ ቅዱሳንና ጻድቃንን እንወዳለን የምንለውም ስለሚያማልዱን ነው ስለሚጠቅሙን እንጂ አንወዳቸውም ማለት ነው፣ ስለሚጠቅሙን ስለሚጠቅሙ መውደድና እንዲሁ መውደድ ይለያየ። እንዲሁ መውደድ እንዲሁ መውደድ እያችሁ እግዚአብሔር አብኛን እንዲሁ አይደል ይወደዳል? እንዲሁ ነው ይወደዳል። በትክክል ፍቅራችን ትክክለኛ ነው ወይ አማናዊ ነው ወይ? ድንግልን ብንወድ ኢየሱስ ክርስቶስን ብንወድ ቅዱሳንን ብንወድ ትክክለኛ ነው ፍቅራችን አንዳንዴ በሆነበት ጽንፍ የተቃኘ ፍቅር። አይኔ ጴንጤ ስለሆንኩማ ኢየሱስን ወዳለሁ መውደድ አለብኝ፣ ኦርቶዶክሶችን ድብ እናደርጋቸዋለሁ። ከዛ በኋላ ስለ ኢየሱስ ዘምሬ ሰብኬ። አይኔ ኦርቶዶክስ ስለሆንኩኝ የበለጠ መውደድ የሚገባ የምየማርያምን ነው። ለምን ኢየሱስ ኢየሱስ ካልኩማ ጴንጤ ለሆን ነው። እንዲህ አይነት የተበከለ ፍቅር ራሱ ሀሳቡ መነሻው ልክ ያልሆነ ፍቅር የሐሳቡ መሰረት ጤንነት የጎደለው ፍቅር፣ ለውድድር የሆነ ፍቅር። እሱ ፍቅር አይደለም። እሱ ራስን መውደድ ነው፣ ስሜታዊነት ነው። ፍቅር ግን ጤነኛ ነው። ክርስቶስን መውደድ በዛው ልክ፣ በክብሩ ልክ፣ በጌትነቱ ልክ፣ በአምላካዊ ክብሩ ልክ መውደድ ይገባል። ማንንም ለማብሸቅ አይደለም ኢየሱስን የምንወደው ማንንም ለማብሸቅ አይደለም፣ በማንም ፊትም ለመገበዝ አይደለም። ያለን የኢየሱስ ወዳጅ ልብ አይደለም። እንዲሁ ጌታ መውደድ ስለሞተልን ቅዱሳንን ብንወድ፣ እመቤቴን ብንወድ፣ መላእክትን ብንወድ እንዲሁ እንዲሁ ስለሚጠቅሙን አይደለም። እንዲሁ እግዚአብሔር ቅዱሳን ጌታን የመውደዳችን ምልክት ናቸው። በእውነት ክርስቶስ ኢየሱስን የሚወድ ሰው ድንግልን አይጠላም። የእውነት አይጠላም። ስለ እሷ ለመናገር መንፈስ ቅዱስ እንደመሰከር በመስከር አያፍርም መልእክትን ለመውደድ አያፍርም። በእግዚአብሔር ቅዱሳን አያፍርም። አይ እዛ ጋር ችግር አለብኝ፣ እዛ ጋር ፍቅር የለኝም፣ ጌታን መውደው የሚባል ነገር የለም። መንፈስ ቅዱስ አንድ መንፈስ ነው። አንድ በአባቶቻችን በኋላት ላይ የሰራ መንፈስ ነው። እሱ ካለኛ ላይ ፍቅራችን ጤነኛል። እና የሚወደኝ ቢኖር ወደሱ ከአባቴ ጋር እንመጣለን መኖሪያ እናደርጋለን እና እሱ አብሮን እንዲኖር የሚያደርግን ትልቁ ነገር ክርስቶስን መውደድ ነው እና ትልቅ ነገር መሆኑን ማወቅ አለብን ክርስቶስን ሳንወድ የኖርንባቸውም ዘመናት የኪሳራ ዘመናት መሆናቸውን ማወቅ አለብን ምክንያቱም ቃሉን መጠበቅ የምንችለው በዛ ብቻ ፈርተን አይደለም አስፈራርተውን አይደለም በወጌታ ስብከትም አይደለም በክርስቶስ ፍቅር ሚዛን ግን ቃሉን እንድንጠብቅ እንሆናለን። የወደደን ጌታ እናከብርበታለን። እግዚአብሔር ባርካችሁ የሰማነውን በልቦናችን ጻፊ። እግዚአብሔር ቸነት የእናታችን በረከት የብላ ጥበቃ አብሬሆን። ነገ 11 ሰዓት ተኩል እሁድ ቀን ኦርቶዶክሳዊ እናቶች በጣም ጥሩ ቆይታ ከወይዘሮ ኢየሩሳሌም ጋር እናደርጋለን። ወይዘሮ ኢየሩሳሌም ጥቁር አፍሪካዊ ጥቁር አሜሪካ ያገባች ኦርቶዶክሳዊ እናት ነች። ሕይወቷ፣ ታሪኳ ያስገርማል፣ ያስተምራል እንድታወት ጋብዛቸው። ቀሲስ አሸናፊ ነው ይሳላል። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። እግዚአብሔር አምላካችን ይህን ጊዜ ስለሰጠህ እናመሰግናለን። ተወደድከው፣ ተባረከው ጌታችን ኢየሱስ ክርስቶስ ከአብና ከመንፈስ ቅዱስ ጋር ስም ብሩክ ምስኩን ምስጎን ይሁን። እግዚአብሔር የሚወዳችሁ በጌታችን በኢየሱስ ክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ እግዚአብሔር ምሕረት ብዙ ጸጋ የሰጣችሁ